ፈቅራለሁ። ይህን ነበር ልታሳውቂኝ ነበረ ወይ? እዚህ ጋ ግን እኮ ሀይሚ ብሩኬ አፈቅርሻለሁ አላለም። ዋርለ ሲያፈቅራቸው ስለዚህ ምን አስጨንቀሽ ማስገደዳት እኔ አባቱ አይደለሁ ወይ እናቱ አይደለሁ ኔ የኔኔ ሶሲ ሶሲ ሶሲ ሂጂ ያላቅሽ ትርፋ እንጀት ብቻ ነው ወይ ብላለች ሶስና። እውነቷን ነው የምር የምሯን። በጣም የዘቀልኩ ቦታ ላይ ዝቅ እያልክብኝ ነው። ሴቶቹ ግን ብልጠት አልተቻሉም። ቤተሰብ አያችሁ ሶስና እንኳን በዚህ አስቀንታ ባሏ ነው ልክ ስለሆነ ነው። ሀይሚ እንኳን አመለጠች፣ እና ቶሎ ብላ ስሟን አጸዳች እኮ ከዳኒ ጋር ብትቀጥ ዳኒ ይህንን ነገር ማየት እኔ እንደውም በጣም ደስ ብሎኛል። ይህንን ይህን ችግር በማየት ወንድሟ ነኝ። የማዳም ቅመማ ይሰምታችኋል። ፍፄ ለሶስና ወንድሟ ነው። ጀስት እንደ ብርጌ ገባችሁ። እኔ አይተህ ትረዳለህ አለ፣ ገብቶሃል አለ። እኔ እንጂ የጣሉበትን ሲያነሱበት እንደዚህ ቂጡ ሁሉ ነው የሚንቀጠቀጠው። በነገራችን ላይ ማለት ነው ሶስና ጥሩ ነገር ነው ያደረገችው። በነገራችን ላይ ማለት ነው እንግዲህ ያው ፍጼ እህቴ ናት ሶስና ማለት ምንም አዲስ ነገር የለም ብሏል። ደብሩክም እህቱ እንደሆነ ለሱም ግዴታ እህቱ መሆን አለባት ብዬ ነው ወስኝ ነበር እኔ ራሱ ማለት ነው። ምክንያቱም እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም ሶ ወደ መጨረሻ ላይ እስኪ የምናወራ ይሆናል። አሁን ግን ስለ ሀይሜና ስለ ቡሩኬ እንዲሁም ስለ ሌዱ አንዳንድ ነገር ላውራ እስኪ። ትናንትና እንግዲህ ቤተሰብ መጀመሪያ ሰላም ጤና ያስጥልን። ውድና የተከበራችሁ የተናናችን ቤተሰቦች እንዴት አላችሁ? አለሁ ደህና ነኝ። ኦ ማይ ጋድ ቴንኪ አመሰግናለሁ። ሀያ ሺ ሊገባ አራት ሺ ምናምን የቀረኝ ስድስት አስገብታችሁኛል። አሁንም ፑሽ አድርጉኝ ቤተሰቦች፣ ደስ ይበለኝ። የሰው ደስታ የሚያስደስታችሁ አመሰግናለሁ እንግዲህ ስለ አይሚና ስለ ቡሩኬ ስለሌሉ አንዳንድ ነገር ማለት እፈልጋለሁ። እንግዲህ በትላንትና ቪዲዮ ቁጭ ብላችሁ ስታዩ ስትረጋጉ አንዳንድ ስሜቶች ይመጡላችኋል። እንዲሁም ትላንትና በሰራሁትን ቪዲዮ አንዳንድ ሀሳብ አስተያየትም ግልጽ የሆነላችሁ ልጆች አላችሁ ማለት ነው። በዚሁ ላይ ደግሞ ተጨማሪ አንዳንድ ነገሮች ይዤላችሁ መጥቻለሁ ማለት ነው እና እንግዲህ ሃይማኖትና ሊንዳ ይሄንን ፕራንክ ግማሹ ሰው ያውቃል ይላል፣ ግማሹ ሰው አያውቅም ይላል። እና ግን እኔ ሃይማኖትን ማለት በቃ ለፍቅር ሴቶቹ አሁን እሷ ፈቀርኩት ነው አለች። ለፍቅር መንገድ እየከፈተች ነው። ምክንያቱም እዚህ ጋር ብሩኪ አይደለም አፈቅርሻለሁ ያለው ሊንዳን ማለት ነው። እሷ አፈቅርሻለሁ ብትለውም፣ አይ እህቴ አይመለከትሽም ብላ እሷ ማባረር ትችላለች ብዬ አስባለሁ። አይዶ ነው እንግዲህ አላቅ ሜቢ የብሩክና የሃይሜ ፍቅር ይፋ ስላልሆነ ምንድነሽ የሚባል ነገር ሊመጣ ይችላል። እንደዛ ማለት የለባት ይሆናል ሃይሜ ማለት ነው። ነገር ግን እዚህ ጋ ምንም ቅር የሚላቸው ነገር የለም። ለምንም ብትሉኝ እዚህ ጋ ብሩኬ አይደለም አፈቀርኩ ያለው አፈቀርኩ ነው እየተባለው ተፈቅሮ ነው ገባቸ አለ። እንደዚሁም ደግሞ እንደዚሁም ወዲያው ተናግሮ ወዲያው አንገቱን ደፋ ላላችሁ ውስጥ መልስ ሰጣችሁ እፈልጋለሁ። ብሩኬ እኮ እሷን ሲያመጣት ማለት ነው በምን እንደተነጋገረ ሰምታችኋል። ያን ቃል ስለፈረሰ እንዴት በእንደዚህ አይነት ቅስፈት ውስጥ እንዴት በህይወቷ ውስጥ እንደዚህ አይነት ነገር ቦታ ልትሰጠኝ ትችላለች? ሀሳብ ነው እንጂ የያዘው እሱ ተጎርቶ ወይ ሌላ ነገር ሆኖ አይደለም፣ ወይም ደግሞ አፍቅሮ አይደለም፣ ወይም ደግሞ የሆነ ችግር ደርሶበት አይደለም። እንደነገራችሁ ለቤተሰቦቼ መድረስ ካልቻልኩ፣ የቤተሰቦቼን ችግር መቅረፍ ካልቻልኩ ያ አንገት መድፋት ነው ብሏችኋል። እንደሰማችሁ ከሆነ እና ትናንትና በጣም ወዲያው ተናግሮ ወዲያው አንገቱ እንደፋ፣ ይሄ እኮ አንገት መድፋት እኮ አደለም። ሌንዳን ስላከበራት ነው። ሌንዳን አከበራት። ሌላ ወንድ ቢሆን እኮ ማለት ነው የራስ ጉዳይ ምናምን ብሎ ሀይ ሚፊት ለማስመሰል አማነጫጭቋት ይሄዳል ወይም በጥፌ መቷት ይሄዳል። ብዙ ቦታ ፕራንክ እያያችሁ ነው፣ እንዴት እንደሆነ ሰ ብሩኬ ደግሞ ያ ተፈጥሮ አይደለም። ለማንኛውም ሴት ቦታ መስጠት ያለበትን ቦታ ይሰጣል። እና ከዛ አንጻር ነው እንጂ አንገቱን የደፋው እንዴት እንዲልሆን ይችላል እንዴት ተፈጠረ ለማለት ፈልጎ እንጂ ሌላ ስሜት ተሰምቶት ወይም ደግሞ እናንተ አንገት እንድፋ ስላላችሁት አንገት እየደፋላችሁ እንዳይመስላችሁ፣ አትሸወዱ። መቼስ ሞኛ ሞኝ አይደላችሁ። ምንድነው ነጭ የወረቀትና ሞኝና ነጭ ወረቀት የያዘውን አይለቅም ይባላል። ና ያው ሰው አንገቱ ደፋ ካለ ተደፋ ነው እንደሚባለው እንደዚህ አይደለም። እኔ የማቀው በሞራል በስሜት የተጎዳ ሰው ነው። ሲቀጥል ደግሞ ብሩክ አለቀሰ ለምትሉ ግደሉኝ ብሩክ ማለት ነው። መቼም ቢሆን ሚዲያ ላይ እምባውን አይመጣም? አይመጣ እንጃ። መቼም ቢሆን ማለት ነው ወደ ውስጡ ዋጥ ነው የሚያደረጋት እንጂ ሚዲያ ላይ የብሩክ እንባ ይፈሳል ብላችሁ አጠብቁ። የምሬ ነው። አጠብቁ በስንት በቃ ብዙ ቦታ ፈትኝ አይቼዋለሁ። በቃ ብዙ ቦታ ማለት ነው። እናቱ ስለ እናቱ እንኳን ሲያወራ እንባው እንዳይወጣ እንዴት ወደ ውስጥ እንደሚወጣው እንዴት እንደሚተናነቀው አይቻለሁ። እኔ ዝም ብላችሁ ሄዳችሁ ማየት ትችላላችሁ፣ ከፈለጋችሁ ማለት ነው። ደስ ይላል። ብሩክ ሚዲያ ላይ አያለቅስም ብዬ ነው እኔ ሁሉ ጊዜ ማም ነው። ነገም ተነገ ወዲያም አታሳፍረኝም። ብቡ ሰምተሃል? የምማልቀስ እንዳታለቅስ፣ ለጠላትህማ እንዲህ ዘለና እምባ ጠብ አድርገን እንዳታሳይ። የሃይሜን ፍቅር መግለጽ ከፈለክ ደግሞ ለራሷ ግለጽላት፣ ለነሱ እንዳትገልጽላቸው። በቃ እንዲሁ እያወዛገባችኋቸው ቆዩ፣ ግን አትሰዳደቡ፣ አትጣሉ። ከዛ ውጭ ግን ፍቅር ግን ማንም ያስገድድ በሚዲያ ማን አለማውጣት መብትህ መብትህ እ እነሱ ስላሉ ገና ትናንትና ታረቀን ሲሉ ገና ይሄ የሊንዳ ጉድ ገና ነገር ራሱ ቅዱስ ራሱ ነገር ሀይሚና ፈቅራታል ሊል ይችላል። ምን ታውቃላችሁ? ገና ትናንትና በቃ እንደዚህ ነው። እንዲህ ሲባል በቃ አሁን ቀለበት አድርግ፣ አሁን ፍቅርህን ግለጽ። እንዴ በሩጫ ነው እንዴ እናንተ ጉድ እኮ ነው። ይህ ምግብ ነው እንዲ የሚታዘዝ ምግብ ነው እንዲህ ፍቅር ማለት የሚታዘዝ ነው እንዲህ ቀለበት። ከልባችሁ ልባችሁ ፈንቅሎ ፍቅራችሁ ሲያዛችሁ በራሳችሁ ጊዜ ያን ነገር ጠብቁ። እስኪ እናንተ ምን አራራጣችሁ ምን እንደዛ ላችሁን የመጣሁት ማለት ነው። ሊንዳ እንግዲህ መስመርሽን ያሽ መስመርሽን ካልያዝሽ እኛ ወንድማችን ላይ ሀይሚም ሆንሽ ሊንዳ መሆናችሁ ይህን ጌም ጨዋታችሁን ብታቆሙ በጣም የተሻለ ነው። ምክንያቱም ሀይሚ ሺህ ዓመት አይኖርም። ወንድ ልጅ ምን ይህን ያህል ፈተን ፈተን ፈተን ፈተን ሺህ ዓመት አትኖርም። ሃይማኖት ጊዜያችን ለራሱ ምን አሁን በጣም የሚደብረው ሰው ባለሽ ነገር ብሩክል ለማመን ጭንቅላሽን አሳምኘው የመጣ የሄደው ሁሉ ዘግኖብሽ ብሽ የሚሄድ አይምሰልሽ፣ ሃይማኖት ታደሰ ማለት ነው። በቃ አንቺም ባህሪሽን አስተካኪ፣ እሱም ማስተካከል ያለበትን ንገሪው። እኛ እስከምናውቀው ድረስ እንግዲህ ምንም የሚስተካከል ነገር የለውም እስካሁን ብሩኪ ማለት ነው። ሶ ሌላ የጎደለውን ነገር አንቺ ታቂያለሽ። እኔ አንቺ ጸባይሽን አስተካኪ የምለው ነገር እመኙ በቃ ትጠራጠሪው፣ ይህን ነገሯ ነው። እኔ አስተካኪ ምላት ሌላ ነገር አይደለም። አትፍሬ በቃ ለፈጣሪሽ አሳልፈች ስጩ። ከዛ ብሩኪ አንቺ ከሆነ መቼም ቢሆን መቼ ባይፈልግሽ እንኳን አይሄዱ አለቅ። በቃ የሆነ ነገር ስታረጉ አሳልፋችሁ ለፈጣሪ ስጡት። ሁሉን ነገር ለእናንተ ያለው ነገር ምንም አይሆንም። አሁን ሀይሜ ፍርሃት አለባት። በተደጋጋሚ ብሩኬን የሆነ የምትፈትነው ፈተና ፍርሃት አለባት። አሁን ይህንን ነገር ሜቢ በቃ አልፈልግም በቃ የሆነ ነገር ቢል አሁን ወደቀን የሚባለው ልጁ ብሩኬ አይደለም። ምናልባት ለእሷ ሊያስብ ይችላል፣ ለሊንዳ የሆነ ነገር ሊላት ይችላል። ብዙ ነገር ሌላስ ይችላል ያንን አለማለት ወደቀ ማለት አይቻልም። ስለዚህ ቤተሰቦች ቆም ብለን እናስብ። ዛሬ ቅዱስ ምን ይል ይሆን ምን ሰማ ይሆናል? እዚህ ጋር ደግሞ እንግዲህ ትርፋ እንጀት ብቻህን ስትቀር ነው ወይ ሶስና፣ የጣልካ ትቃቀ የምትጫወትባት ሴት ናት ወይ ሶስና፣ ሶስና ናት። እኔ ለስንታችሁ ልበጣጠስ? ብሩኬን አቀፈችው ዳኒን ተወችው ትሉኝ ያላችሁ ቡቡዬ ወንድሜ ነው ብላ እንግዲህ በቀደም በጣም ተንቀጥቅጣ እየተናገረች ነበረ። እናውቃለን። በዚሁ ቀጥበት ሶስዬ ም ስማርት ሶስና ማለት ነው ሶ እንግዲህ ብጸጋ የሆነ ጣመሮ ጣመሮ ስትሉ ነበር። እኔማ እንዴት ቡቡ አቀፋት እያሉ እንዴት እሱ ብዬ ነበረ እና እሱም ንጹሕ ህዴ ናት። ምንም አዲስ ነገር የለም ዳኒ ስተትህን አይተህ ከስተተ ተመልሰህ ሶስና አፍቅርሻለሁ ማለትህ በጣም ትልቅነት ነው። ግን እኔ እሷን ማዘዝ አልችልም። እኔ አባቷ ወይም እናቷ አይደለሁም። ስተትህን አውቀህ ግን እንደዚህ በማለትህ ደስ ብሎኛል። አ ትክክል ሀይሚን ራሱ እየቸከሰ ሌላ ታሪክ እንድታመጣ ያደረገው እሱ ነው፣ ዳኒ ነው። ግን እሷ ቶሎ ብላ ቀልጠፋለች። ምክንያቱም ሶስና የጫማ ጥፊው ሰርቷል። የጫማ ጥፊው በደንብ ነው የሰራው ከዛ በኋላ ቁርጥ ብላ ሀይሚ ቀረች፣ እሱም በሌላ መንገድ ሄደ። ሀይሚም የጀመረችው ለምን ይቀራል ብላ ሌላ ነገር አመጣች። ከዛ በቃ በሱን እንዴት ከብሩ ጋር ጭቅጭቅ ተጀመረ፣ መግባባት ጠፋ። ከዛ ብሩኬ ደግሞ እስኪ አፏን ቢያዘጋት ብሎ ሊንዳን አመጣ። ሊንዳ ደሞሆን አፈቅርሃለሁ አለች። ይህንን ግን ሀይሚ በይሊን ብላት ነው እንጂ እሱ አይደለችም በፍፁም ይዋት እስኪ እየፈራች ነው የምትለው ራሱ ማለት ነው ሰው ቤተሰቦች ወንዶች ዬ የጣሉትን ወንድ ሲያነሳባቸው ያብከነክናቸዋል እና ዳኒ ጋር አሁን ያየሁት ስሜት በቃ እኔ እኮ ማፈቅርሽ መሰለሽ እንደ ይቅርታ ልጠይቅሽ ኳል የሚጣወት ይቅርታ ሌላኝ ነው ብላ ስንት ጊዜ ከሀይሚ ጋር እየሄደች እሷንም እየሄደች ሰውት ና ወገቧን ደፍታለች። እንዲሁም እህቷ ጋር ሁሉ ሄዳ አውርታለች። ይቅርታ ልጠይቀው ስለ እሱ ሌላ ነው የሚያስበው። ስንት ጊዜ ቻት አድርጎብኛል። ስንት ጊዜ በቃ ብዙ ነገርን ያወራቸው ስለሱ እና ዳኒ ብልግና ብቻን የሚታወቀው ኔ ይቀርታት አድግልኝ ሆን ፍጼ እርዳኝ እያለ ነው። ፍጼ ደግሞ ኖርማሊ አብረኝ ሁን ይሄንን ጊዜ ብለው ሶ ስናለምናው ነው አብሮ የነበረው አብረው ሲሆኑ እሱ ቀና። ለማንኛውም በጣም ወረደን ቤተሰቦች ማለት ነው። ሀይሚዬም በቅናት መንፈስ ወደ ባሏ ተመልሳለች። ከዚህ በፊት በነገራችን ላይ ብሩክ ለምን ይሄ እናደረገ ካላችሁኝ ከዚህ በፊት እንደዚህ በጣም ተጣልተው ዱባይ የሄደ ጊዜ ነው። ዱባይ ሊሄድ ሲል የሆነ ሰዓት ላይ ብቻ ተጣልተው በጣም ሲጨቃጨቁ ያ ሰውየው ጠፋ። ብቻ የሆነ ቦታ ላይ ያች ማናት ስሟ የሀይሚ ጓደኛ ብሩክን አፈቅረዋለሁ እቀፈኝ፣ ምናምን ስትል ሰምታ፣ በማግስቱ ሃይሚ ግልብጥ ብላ ጸቧንም ሁሉ ነገር እርስት እንዳደረገችው ነው ያየ ነው። በባለፈው አስታውሶ ሄዳቸው ቪዲዮው እና ያ ነገር ትዝ ነው ያለኝ አሁን እንደዛ ስትል፣ ሊንዳ ስጦታ ሰጠች። የሆነ ስጦታ ልትሰጣት ሲል ለእሷ ልትሰጣት ነው ምናምን የምትለው ነገር ትዝ አለኝና አይሚ በጣም ብሩኬን ትፈራዋለች፣ ትጠራጠራለች። ግን አትጠራጠሪ፣ አሳልፈሽ ለፈጣሪሽ ብቻ ስጭው፣ እመኘው። ብሩክ በእኛ ፊት አንቺን ከበደለሽ ማለት ነው እኛ እንሰቅልልሻለን። ብሩክ መቼም አይበድልሽም፣ መቼም ማለት ነው በዚህ መቶ ፐርሰንት እመኝ፣ በእኛ በእህቶችሽ እመኝ። አንቺን የሆነ ነገር አድርጎ አስከፍቶሽ፣ አንቺ ነግረሽን፣ ትክክለኛውን ነገር ነግረሽን፣ እኛ ብሩኬን የምናደርገው እናጣለን። ግን እኛ ወንድማችን በጣም ስለምንተማመንበት ነው። በጣም እስከ ጥግ ድረስ ማለት ነው ደስተኛ ያደርግሻል እንጂ ያስከፋሽ፣ ብሩክ ሃይሜ ማለት ነው ከራስሽ ከሚመጡት አንደበተሽ ጸባዮችሽን ካስተካከልሽ፣ ብሩክ ካልነኩት ምንም ነገር አይነቃም። የምሬ ነው። ከነኩት ደግሞ ለእኛ ነው። ይሄ ምንም ማድረግ አይቻልም። እንደውንም እንደ ወንድ በጣም ሰከን ያለ ወንድ ነው። የምሬ ነው። ሁሉ ብዙዎቻችሁ ወንዶች እንደውም ከብሩኬ ብዙ ነገር ተምራችኋል ብዬ ነው የማስበው። ዳኒ ሳይቀር በዙሪያው በዙሪያው ያሉ ሰዎች ሁሉ ብዙ ነገር ተምረዋል። ከበሮ ኬብዬ ነው የማስበው እንደው እና ትርፋንጀት ብቻህን ስትቀር ወደ ሶሲ ተመልሰህ ሶሲ የጣልካት ዕቃ እንዳልሆነች እንደማታገኛት እየተናገረች ነው። እንግዲህ ያው መፍትሄው ፈጣሪ ነው የሚያውቀው። ቤተሰቦች ሀይሚ ግን ከዚህ በላይ አትጓዝ ያስባለሁ። ከዚህ በላይ ነገ ፍጹም አሁን ፍጹም አልኩኝ ኪድ ቅዱስ ነገ አፈቅራታለሁ ካለ የብሩክ መልስ ምን እንደሆነ ናፍቆኛል። ቤተሰብ እሱ ግን እውነት ሽነው ወይ ብሏል። ሜቢ አሁን ሃይሚ አሁን ወደዛ ህይወት ውስጥ እውነቷን ከገባች ብሩክ አሁን ከሊንዳ ጋር የተወሰነ ጊዜ ይቆያል። አፍቅሯ ሳይሆን የሆነ ነገር ሊያጽናናት ምናምን። ሃይሚ ወደዛ ህይወት ከገባች ለምን ዛሬ ላይ ጥያቄው አንቺ እኔን ለመርሳት ብለሽ እውነት ህይወቱ ትክክለኛ ህይወት ነበር ያሽው እያላት ነበረ። እንደዛ ከሆነ እነዚህ ልጆች ያረዝሙታል ገና ስለዚህ ለማንኛውም ጨረቃ ፋሚሊዎች ፈጣሪ ይርዳን፣ ባጭር ያድግልን ብዬ እመኛለሁኝ። እንዲሁም ደግሞ ሶስናም፣ ከቀልብሽ ተመልሰሽ እንግዲህ ይህን አመለኛ ባልሽን ያዥልን፣ ምክንያቱም ከማንም ጋር እንዲደባደም እንጣል አንፈልግም። ብሩክን ይቅርታ ይጠይቅ እያላችሁ ነው። እኛ ይቅርብን፣ ይቅርታ አያስፈልገንም፣ ይቅርብን። እንደዚሁ በዚሁ ይቀጥሉ። ምንም ያገናኛቸው ነገር የለም። ሜቢ ደግሞ ዳኒ ልኳት እንደሆነስ ብዬ እያሰቡኝ ነው። ሊችን ሊንዳን አፈቅራታለሁ በይው ብላ ምናልባት ዳኒ እንዳይልክበትም እሱም እያስፈራኝ ነው። የዳኒ እጅ አለበት ይሁን እንዴ እያልኩ አንዳንዴ አስባለሁ፣ ፈራለሁ። ኤኒዌይስ ያም ተባለ ያ በግልጽ የምናውቀው ነገር ነው። የሚሆነው ግን ብሩኪ አንገቱን አስደፋችሁ። ሀይሚ ለምትሉ ሰዎች ደስ አይበላችሁ። ተፈቀረ እንጂ ሱ ምንም የጎደለበት ነገር የለም። የምትጎዳው ሃይሜ ናት። ለምን እሱ ተፈቀረ እሱ ይሄዳል እንጂ ምንም ሊሆን አይችልም። ገባችኋ? ግን ደስታው ያለው እሱ ሃይሚ ጋ ነው። ሃይሚም ደስታው ጋ ያለው በብሩኬ ጋ ነው። ምንም አዲስ ነገር የለውም። ቤተሰብ መልካም ነገር ያሰማን ባይ